ሰራዊት የሚያቀው ሀያሉና አሸናፊው አላ ቻ ያኔ የሚታየውን ነው። አላ የላቀ ማዕበል አገሪቱን በውሃጣ ወማ ያዕለሙ ጅኑድ ረቢክ ኢላሁ ሙእሚን እንደ አይነትን ክስተት ዝም ብሎ አያፈ ያስተነትናል፣ ወደ ራሱ ይመልሰዋል። በግል ህይወቱ የሚመጣበት ስንክሳ፣ የሥራ መዛባት፣ ደስታ ማጣት ከሠራው ክፍተት እንደሆነ ያቀ ወማ አሳበኩም ሚን ሙሲባ በሕይወታችሁ ውስጥ ምንም እክል አይገጥማችሁ በሰራችሁት ቢሆን እንጂ። ያውማን ቸር አደል ደግ አደል አዛኝ አደል ወያዕፉ ን ክር ብዙን ይቅር ይላቸዋል። ዘሎ ዘሎ መጨረሻ ላይ ነው አላ ቁንጥጥ ያደርጋል። ለምን ላዓለሁም ረጅዑ ይመለሱ ዘንድ አላህ ታጋሽ ነው። አላ ምልክቶቹን የራገ የሰው ልጆችን ያስጠነቅቃል። አዛኝ ነው አላ አልተቀበሉም። መጨረሻ ግን መስመጥ መጥፋት

ወአጣ ሳለ ሪሳላ ተወልኪታባ ውድ ምዕመናን፣ አለማችንን አንድ ትልቅ ዜና በጉልህ ደምቆ ይነበባል። እሱም አሜሪካ ላይ የተከሰተው በተለይ ደግሞ ካሊፎርኒያ ላይ የተከሰተው ሰደድ እሳት፣ እጅግ ውብ ቅንጡ የሆኑ መንደሮች የወደሙበት ክስተት ካሊፎርኒያ በተለይም ፓሊሳይድ እና ሆሊውድ የሚባለው አካባቢ የተነሳው ሰደድ እሳት ከ25 ቱጃሮችን ሕይወት ቀጥፏል። 250 ቢሊየን ዶላር ክስረትን አስከስቷል። ከ12300 በላይ ህንፃዎችና ቤቶች ወድመዋል። በጣም የተከበረ የታፈረ መንደር ሰዎች ሊኖሩበት አይደለም፣ ሊያልፉበት የሚፈሩት የሀብታሞች አጥር ፓሊሳይድ፣ ሆሊውድ በተፈጠረ ሰዓት እንዳልነበር ሁኖ ጋይቷል። እዛ ቤት የሚገኙት አንዱ ቤት በኢትዮጵያ እስከ ሰላሳ ቢሊዮን ዶላር ይሸጣል፣ አንዱ ቤት ብቻ። ቅንጡ የሆሊውድ አክተሮች፣ ፖለቲከኞች፣ አንተርፕነሮች፣ ሀብታሞች የሚኖሩበት የምቾት ቀጠና ነበር። አላህ ግን የሰረቱት ስህተት ቆጠረና ፈጃዓለሁም ከዓስፊን መእኩል የተበላ አዝመራ አስመሰለ። አላህ የሰማይና የምድር ሰራዊት የሱ ነው። ፍጥረት ዓለሙንም የፈጠረው እሱ ነው።

ወላኪን ካኑ አንፉሰሆ የሚያዝሊሙ እነሱ እነሱ ነብሶቻቸውን የበደሉ የበደዱ ነበሩና ይለናል። አላህ ባሮቹ ሲያጠፉ የሚልከው ሰራዊት እሱ ብቻ ነው የሚያውቀው። ታዲያ ካሊፎርኒያን የጎበኛት የአላህ ሰራዊት እሳት ሆኖ ተመለከተ ነው። ሰደድ እሳት በዛ ሁሉ ቴክኖሎጂ በዛ ሁሉ አውሮፕላን በዛ ሁሉ የእሳት ማጥፋት ዘመቻ ሊቆጣጠሩት አይደለም አምስት ፐርሰንቱን ያልደረሱበት። የግል አውሮፕላኖች፣ የህዝብ ማመላለሽ አውሮፕላኖች ውሃን እንዲጭኑ ተደርጎ ለማጥፋት ተሞክሯል። አልተሳካላቸው ሁለት መቶ ሃምሳ ቢሊዮን ዶላር አለሰ አላህ ሰራዊቱንም የሚያቀሱ ብቻ ይሄ ለምን ተከሰተ ሶስት ምክንያቶችን አዋቂዎቹ ይተነትናል። የመጀመሪያው አዲሱ ተመራጭ ፕሬዚዳንት ዶናልድ ትራምፕ እሱ የተናገረው ንግግር ምን አለ፣ መካከለኛውን ምስራቅ ሲያስጠነቅቅ ነው፣ እኔ ወደ በትረ ስልጣኔ ከመምጣቴ በፊት ጋዛ ጋር የታሰሩት የእስራኤል ዜጎች ካልተለቀቁ መካከለኛው ምስራቅ እሳቱ ይፈነዳል። አላህ ቢዚ የሚያደርገው ሳት ሳትላከበት። ሁለተኛው ደግሞ ይህም ጎልደን ግሎብ የሚሉት አሜሪካ ውስጥ ታዋቂ የፊልም አክተሮች፣ ጋዜጠኞች የሚሳተፉበት ውድድር አለ። እዛ መድረክ ላይ ስርዓት ያጣች አንድ ኮሜዲያን የተናገረችውን ንግግር ሌሎች ይጠቅሳሉ። ንግግሩ እንዲህ ነው የሚለው። ዓለም ላይ ተጽዕኖ ፈጣሪ ማንነው ስም ዝርዝር ንገሩ ብላ ትጣራለች። ስም ዝርዝር ይጠቅሳሉ። አንድ ሁለት ሶስተኛ የተጠቀሰው የዓለማቱን ፈጣሪ ነው። ዜሮ ነጥብ ነው የሰጠ። ከዛ ምሷ አስከትላ አንድ ቃል ትላለች። ጋድ the creator of the universe zero mentioned ትላለች የዓለማቱ ፈጣሪ ዜሮ ነጥብ ነው ያገኘው ስለና እኩይ ቃሏን አስከተለች። አዎ ይሄ ፈጣሪ ወደማይቆጣጠረው መንደር ባይጠቀስ አይገርምም ትላለች። እኔ ነኝ ተቆጣጣሪው አላቸዋል። ሶስተኛው ምክንያት ዑለማዎቹ ይጠቅሳሉ። አሜሪካ ፖለቲካል አመራሩ የፓለስታይን ህዝብ የገዛ ህዝብ 46 ሺህ ህዝብ 46 ሺህ ነፍስ እንዲቀጠፍ

አላህ ታዲያ ይሄን ሲያደርግ ምንን ሰራዊት ላክ! ዜናዎቹ የሚያሳዩት ሶስት አራት ነጥቦች። የመጀመሪያው ንፋስና ደረቁ ሆሊውድ ካ የሚገኙ ሳሮች በመፋጨት የፈጠሩት እሳት ነው አለ አንዱ ጥናት የሚያሳይ። ሁለተኛው እሳትን ከቦታ ወደ ቦታ የሚያጓጉዝ ታዋቂ አሞራል እሱ ነው ይባላል። የእሱ ስራ አንድ ቦታ እሳት ሲያገኝ ያነሳውና ሌላ ቦታ ወስዶ ይጥለዋል። የሚጥለው ለማቃጠል አይደለም። እዛ አካባቢ ያሉ ትላትሎች ጉድጓዱ ሲሞቃቸው ሲወጡ ለመብላት ነው። እሱ እሱ አደለይን ያሉ እሱ የፈጠረው የሳት ቃጠሎ ነዋል። ሦስተኞቹ ይሄን የፈጠረብን ቻት ጂፒቲ ነዋል። ይሄ መሳሪያ እዛ ይገኛል። ቻት ቺፒቲ ማለት በዚህ ዘመን አንድን ሰው አዋቂን ሰው ቻት ማውራት ማለት ነው። ይህ መሳሪያ በሳምንት ውስጥ ከሦስት መቶ ሚሊየን በላይ ሐሳቦችን ለዓለም ያቀብላል። ስለዚህ የመሞቅ እድል ስላለው እሱ የፈጠረው እሳት ነው። አራተኞቹ ደግሞ ከሰማይ እሳት ሲዘንብ ተመልክተናል ብለው ቪዲዮዎችን ለቀቁ። የትኛውንም ይጥቀሱ የትኛውንም ይዘንጉ። ወማ ያዕለሙ ጅኑድ ረቢክ ኢላሁ ቅጣቱን የሚያዘንበው የሚያወርደው ሰራዊት የሚያቀው ሀያሉና አሸናፊው አላህ ብቻ። የሰው ልጆች ሲያጎሉ ሲያጠፉ፣ ይመለሱ ዘንድ በትንሹ ይፈትናቸዋል። ሰራዊቱ የሚታይ ማይታይ ሊሆን ይችላል። ማይታይ ሰራዊት አላህ ልኮብን ነበር 2019 ላይ ኮቪድ ዓለምን ማስክ አስለበሳት አለ። ዓለም አቀፍ ጉዞዎች ተቋረጡ፣ ስብሰባዎች ተዘጉ፣ ሰርጎች ተከለከሉ፣ ሰው ቤቱ ሆኖ እንዲሰራ ግዴታ ያደረገበት ሀያሉ አላህ እንዲህ ነው። በማይባል ሰራዊቱ በማይታይ ሰራዊቱ ሀያሏን ልዕለ ሀያል የሚሏትን አሜሪካን በርካታ ሺህ ህዝቦችን ጨርሶባት። ዓለም ላይ ብቻ ኮቪድ ሰባት ሚሊዮን ህዝብ ቀጥፎ ህዷል። አሜሪካ በኮቪድ ብቻ አስራ አራት ትሪሊየን ዶላር ከስራለች ቢሊዮን አይደለም። ትሪሊየን ዶላር ይችን ሀገር አሁንም አላህ ከሁለት ወር በፊት ፍሎሪዳ ላይ ማዕበል ልኮ ፈትኗታል። የፍሎሪዳው ማዕበል ታስታውሳላችሁ? የፍሎሪዳ ነዋሪዎች ታዋቂ ሰዎች አገር ጥለው ለመውጣት መንገድ ላይ የተጋፉበት፣ መንገድ ላይ ነዳጅ አልቆባቸው መኪናቸው ውስጥ ያደሩበት፣ ንብረት ሁሉ የጠፋበት ከባድ ክስተት ነው። ፍሎሪዳ ከ47 ቢሊዮን ዶላር በላይ ነው የከሰረችው አገሪቱ። ያኔ የሚታየው ነው አላህ የላከ ማዕበሉ አገሪቱን በውሃ ጠባት። ወማ ያዕለሙ ጅኑድ ረቢክ

ያውማን ቸር አደል ደጋ ደል አዛኝ ደል ወያዕፉ ዓን ከፊር ብዙውን ይቅር ይላቸዋል። ዘሎ ዘሎ መጨረሻ ላይ ነው አላህ ቁንጥጥ ያደርጋል። ለምን ላዓለሁም የርጅዑ ይመለሱ ዘንድ ምድር ላይ ቢዚ ሁነዋል። ወደ ሰማይ ቀና እንዲሉ ያ ረብ ምነካኝ እንድትል ከሌሊቱ እንድትነሳ አላህ ምንድን ያጠፋውት እንድትለው አላህ? ከራስ ጋር ሒሳብ እንድትሰራ በታሪክ አምድ አላህ ሰራዊቱን እሱን ላመፁት ባሮቹ ልኮ አስጠንቅቋቸው። ነቢዩላህ ሙሳ ዓለይህ ሰላም አላህ ወደ አምባገነኑ ፊርዓውን ላካቸው። የበኒ እስራኤል ዜጎችን ባሪያ አድርጎ ለዓመታት አሰቃይቷቸዋል። ሴቶችን ይተዋል፣ ወንዶችን ያርድ ነበር። አምባገነን ነው። አላህ ነቢዩላህ ሙሳን ወደ ፊርዓውን ላካቸው። ፈቁላ ለሁ ቀውለን ለይነን ለስለስ ብለህ አናግረው እንዲመለስ ተስፋ ይደረጋልና። ነቢላሂ ሙሳም ሄዱ፣ ፊርዓውንን አናገሩ። አልሰማም። ሊቀበላቸው ፍቃደኛ አይደለም። ሊገላቸው ሁሉ ወሰን በኔ እስራኤሎችንም ሊለክ ለመስደድ ፍቃደኛ አይደለም። ያኔ አላህ ሰራዊቶቹን አከታትሎ ላክ የመጀመሪያው ሰራዊት ፈአርሰልና አለይህም ጡፋና የእርሻው የአዝመራው የሀብቱ ነበር። ልቡን የነፋው አላህ ማዕበል አከባቸው። ከተማይቱን ውሃ አጠባት። አዝርዕቶቻቸው ሁሉ ወደሙ። ደነገጡ። ወደ ሙሳን መጡና ሙሳ ወይ በቃ እናምናለን፣ የበኒ እስራኤል ዜጎችንም እንለቅልሃለን። ከአንተ ጋር ይሄን በላ አንሳልን አለት አላህም ለመኑ ነብሉላ አላህም ይሄም ማዕበል አነሳው። አዝርኦቶቹ እንደ አዲስ አበቡ። ያኔ ማዕበሉ ሂዷል። ሙሳ ምን ያመጣል? ወደ አመጻቸው ተመለሰው። አላህ ሁለተኛ ሠራዊት የተላቀ ወልጀራድ አንበጣ ደግሞ ለቀቀባቸው። አዝርዕቱን እንዳለ አንበጣው አወደመው። በሚሊየን ነው የተላከው። ምናልባት ቢሊየን ይሆናል አላህ የላከው የሚቀመጡበትን ወንበር ሁሉ የሚበላ ፍራሻቸውን የሚበላ አዝርዕቶቹን የሚበላ አንበጣ አላህ አስከተ። አሁንም ወደ ነቢዩላህ ሙሳ መጡ። አላህ ያንሳልን ጌታለን፣ ምን አሏቸው። አሁንም አላህ አነሳ። ሲያነሳ ትንሽ ተረጋጉና አንበጣው ሄዷል። ለምን ሙሳ ምንሰ ወደ አመፃቸው ተመለሱ። አላህ ሦስተኛ ሰራዊት ላከ። ወልኩመላ ተባይ ላከባቸው። አንዳንድ ሙፈሲሮቹ ቅም አላከባቸው ሰውነታቸው ሁሉ ተላ፣ ፍራሹ ሁሉ ቅም አለው፣ መደገፊያው ቅም አለው፣ ፈረሶቻቸው ቅም አለው፣ አገሪቱን በቅም አልሞላት አላህ። ተሰቃዩ፣ ማከክ ሆነ፣ መፎቀጥ ሆነ። ከዛም ነቢዩላህ ሙሳ ጋር መጡ፣ አስነሳልን አሉ፣ አላህን ጠየቁ። አላህ ነሳው። ታጋሹ አላህ ሱብሓነሁ ወቢሐምድህ ከዛ እሱም እንደወጣ ወደ አመጻቸው ተመለሱ። አላህ አራተኛ ላከ፣ ወደፋዲዓ ደፋዲዓ ማለት እንቁራሪት ማለት። እንቁራሪት ላከባቸው፣ ቤቱን፣ ጎዳናውን፣ አደባባዩን እንቁራሪት ሞላ። ሲተኙ እንቁራሪት ነው፣ ሲበሉ ምግቡ ላይ እንቁራሪት መጥቶ ያርፋል። አንዳንድ ሙፈሲሮቹ ምናል አፋቸውን ሲከፍቱ እንቁራሪት ይገባል። ሕይወት አስጠላቻቸው፣ ተንገላቱ። ያኔ ወደ ነቢዩላህ ሙሳ መጡ፣ እባክህ አምነናል፣ ህዝቦችንም እንለቃለን። አላህ አነሳህም በላ። አሁንም ወደ አመጻቸው ተመለሱ። አላህ አምስተኛ ፈተና ላከባቸው፣ ወደመ ደም ላከባቸው። ወንዙ ደም ነው፣ ኩሬው ደም ነው፣ ሲጠጡ ደም ነው፣ ሲያበስሉ ደም ነው። አንዳንዶቹ ይነስራቸውም ጀምራል ደም አረገው አላ ገለ

አልተቀበሉ። መጨረሻ ግን መስመጥ መጥፋት ሆነ እጣ ፈንታቸው። የአላህን ሰራዊት እሱ እንጂ ማንም ያቀል ምን እንደሚልክ አላህ አታቀውም። አንድ ባሪያ ሁሉ ያላህን ይጠነቀቃል፣ እስትግፋር ያደርጋል። ማያጎላለን እንደ ካፈርነን እኳለ አፈር ይደፈርሳል፣ ማጥፋታችን አይቀርም። እናጎላለን ነፍስያ ታሸንፈናለች፣ ዱንያዊ ፍላጎት ይረታናል ልንዋሽ ልንሳሳት እንችላለን አልሓምዱልላህ ወደ አላህ እንመልሳለን አብረሃት አልአሽረምን ሁላችሁ ታቃልላችሁ አብረሃት አልአሽረም ካዕባን ለማጥፋት የሄደ የመን አካባቢ የሚገኝ ጀነራል ወደ ካዕባ አካባቢ ሲደርስ ለማፍረስ ሲጠጋ የቁረይሽ መሳፍንት ባላባቶች ተራራው ላይ ሆነው አላህ ምን ሰራዊት እንደሚልክ ይጠብቁ ነበር ንፋስ ነው የሚልከው ዝናብ ነው ማዕበል ነው ሰዓት ነው። ይጠብቁ ነበር። አላህ ለየት ያለ ሰራዊቱን ላከ። ከጀሃነም ሰዓት የተጠበሰ ድንጋይ የሚይዙ አዕዋፋትን አከታትሎ ላከ። አባቢል ይላቸዋል። አንዱ አንዱን ተከትሎ የሚመጣ ሰራዊት አጠፋ እንዳለ አጠፋች። ታዲያ ክስተቱን ለታላቁ ነቢይ ለእኛው ነቢይ ከተወለዱ

ከአስፍን ማእኩል ተርሚህም ምትመታቸው የሆነ ብሒጃረትን በድንጋይ ምን ስጅል ከጀሃነም የተጠበሰ ድንጋይ ምድራዊ ሰዓት ማዝ ከባዱ እንዲችሉ አላህ አደረጋቸው። እንደ ቦምባ ዘነቡባቸው አጠፏቸው። የአላህን ሰራዊት አላህ እንጂ የሚያቀር ሙእሚን እንዲህ አይነት ክስተት ሲያይ ወደ አላህ ይመለሳል። ታላቅነቱን ያውጃል።

ተጨፍጭፈዋል ግን እዚህ መንደር እዝነት መነጨ። ከወደመው መንደር እየወደመ ላለው ካሊፎርኒያ ደብዳቤ ተላከ። አዎ የገዛ ሰዎች ናቸው። መፈክር ይዘወጡ የሚያናግሩትም የካሊፎርኒያ ሰዎችን ናቸው። ምን እንርዳችሁ ይላሉ። መገፋትን እኛ እናቀዋለን። ቤት ማጣትን እኛ እናቀዋለን። መሰደድን እኛ እናቀዋለን። ህመሙን ስለምናቀው ህመሙ ላይ ምን እንርዳችሁ ብለው ወጥ የስልምናን ህዝነት የስልምናን ትልቅነት ለዓለም አወጁ። አው ሙእሚን መነጸሩ ንጹህ መንግስታት የሚያጠፉትንና ህዝብነት ጥሎ ያለ አንድ አካባቢ ያለ ህዝብ በመሪዎቹ አይወሰን። ብዙ ውሳኔዎች ፖለቲካል መሪዎች የሚወስኑት እንጂ ህዝቡ አለነው።